ፍቅር በሕይወት ዘመን አንዴ ብቻ ነው የሚከሰተው የሚለው አባባል ምን ያህል እውነት ነው? ፍቅር በሕይወታችን አንዴ ብቻ ነው የሚይዘን፣ ከዛ በኋላ ከሌላ ሰው የሚይዘን ፍቅር ጊዜያዊ ስሜት ነው እንጂ ፍቅር አይደለም የሚለው አባባል በተደጋጋሚ የሚነሳና ብዙ ሰዎች የሚከራከሩበት ነጥብ ነው። ይህ አባባል ምን ያህል እውነት እንደሆነ ስንመለከት ጉዳዩ ውስብስብና በተለያዩ አመለካከቶች የሚታይ መሆኑን እንረዳለን። በስነ ልቦናና በማህበራዊ ሳይንስ እይታ ፍቅር አንድ አይነት ብቻ እንዳልሆነ ይታመናል። ሰዎች በተለያዩ የሕይወት ደረጃዎች ከበርካታ ሰዎች ጋር የተለያዩ አይነት የፍቅር ስሜቶችን ሊያዳብሩ ይችላሉ። ፍቅር አንዴ ብቻ ነው የሚይዘን የሚለው አባባል ለምን በተለምዶ ይጠቀሳል? የመጀመሪያው ፍቅር ልዩ ስሜት ስለሚሰጠን፣ ብዙ ጊዜ ሰዎች ለመጀመሪያ ጊዜ በፍቅር ሲወድቁ የሚሰማቸው ስሜት እጅግ በጣም ጠንካራ አዲስና የማይረሳ ሊሆን ይችላል። ይህ ጥልቅ ስሜት ከሌሎች የፍቅር ግንኙነቶች ጋር ሲወዳደር የተለየ ስለሚመስል ብዙዎች ከዚህ በኋላ የሚመጣው ሁሉ እንደዚያው እውነተኛ ፍቅር ላይቆጥሩት ይችላሉ። በፍቅር ውስጥ በሚደርስብን ስሜታዊ ሕመም ምክንያት እንደ መከላከያ ዘዴ መጠቀም ስለምንፈልግ፣ የፍቅር ግንኙነት ሲያልቅ የሚመጣው ስሜታዊ ሕመም ከባድ ሊሆን ይችላል። ይህን ሕመም ለማለፍ ሲባል አንዳንድ ሰዎች ከዚህ በኋላ የሚኖራቸውን ግንኙነቶች እንደ እውነተኛ ፍቅር ላለመቁጠር ሊሞክሩ ይችላሉ። ይህ ደግሞ ራሳቸውን ከህመም ለመከላከል የሚጠቀሙበት የመከላከያ ዘዴ ሊሆን ይችላል። የህብረተሰብና የማኅበራዊ ግንኙነታችን የሚያመጣው ተጽዕኖ፣ ፊልሞች፣ ዘፈኖችና ታሪኮች ብዙ ጊዜ አንደኛውና ብቸኛው ፍቅር የሚለውን ሐሳብ ያጎላሉ። ይህ ደግሞ ሰዎች አንድ ሰው ሲወዱ የሚያገኙት ብቸኛው ዕድል እንደሆነ አድርገው እንዲያስቡ ሊያደርጋቸው ይችላል። እውነታው ግን ፍቅር የሚያድግና የሚለወጥ ነገር ነው። በፍቅር ግንኙነት ውስጥ የሚፈጠር ስሜት የማያቋርጥ ሂደት ነው። ሰዎች በሕይወታቸው ውስጥ ከሚገጥሟቸው ልምዶች ጋር ፍቅርም ይለወጣል። በመጀመሪያ የነበረው ፍቅር ስሜታዊነት የተሞላ ቢሆንም ከጊዜ በኋላ ወደ ጥልቅ መከባበር፣ መተማመን፣ መግባባትና መተሳሰብ የተሞላ ፍቅር ሊያድግ ይችላል። ብዙ የፍቅር አይነቶች አሉ። በፍቅረኛ ግንኙነት ውስጥም ቢሆን የተለያዩ የፍቅር ዓይነቶች ሊኖሩ ይችላሉ። የመጀመሪያው ፍቅር ስሜት ቀስቃሽ ሊሆን ቢችልም የጎለመሰ ፍቅር ደግሞ ይበልጥ የተረጋጋ ጥልቅና ዘላቂ ሊሆን ይችላል። አንድ ሰው በአንድ ወቅት ያገኘው የፍቅር ልምድ በቀጣይ ግንኙነቶች ውስጥ የተሻለና የጎለመሰ ፍቅርን የመገንባት አቅም ይሰጠዋል። የሰዎች የማፍቀርና የመውደድ አቅም ያልተገደበ መሆን የሰው ልብ ለአንድ ሰው ብቻ ፍቅር እንዲይዝ ተደርጎ የተሰራ አይደለም። ሰዎች በተለያዩ የሕይወት ዘመናቸው ለተለያዩ ሰዎች ጥልቅ ስሜትና እውነተኛ ፍቅር ሊያደርባቸው ይችላል። አንዱ የፍቅር ግንኙነት ሲያበቃ፣ ያ ማለት የፍቅር የመቀበል አቅም ጨርሰናል ማለት አይደለም። በአጭሩ ፍቅር አንዴ ብቻ ነው የሚለው አባባል ሰዎች በሕይወታቸው ውስጥ ሊያገኙት የሚችሉትን የፍቅር ልምድ የሚገድም ነው። እውነተኛ ፍቅር ከጊዜ በኋላም ቢሆን በብዙ መልኮች ሊገለጽና ከበርካታ ሰዎች ጋር ሊመሠረት ይችላል። እናንተስ በዚህ ጉዳይ ላይ ምን አይነት አስተያየት አላችሁ? በሕይወታችን ፍቅር የሚይዘን አንዴ ብቻ ነው ከሚሉት ወገን ናችሁ ወይስ ከአንድ በላይም ሊይዘን ይችላል ከሚሉት ሰዎች? የእኛ ዲያሪ እንዳዘጋጀው በለጠ እሸቴ ዘአገረ ኢትዮጵያ እንዳቀረበው